ይዘጋጃል በማስተያየ ነው ዘጠና ቀናት ሁለት ተናቢዶት መካከል ነው እየተዘጋጀው። ሰው እንደምታውቁት የማስተያየ ነው ዘጠና ቀናት ሁለት ተናቢዶት መካከል በተለይ የምታውቁት በዘጠና ቀናት ልዩ የአካል ብቃት እንቅስቃሴ ሲሆን በወዳጅነት ፓርክ ዘጠነኛ ዙር የደረሰ ሺዎችን ወደ ተሻለ ጤንነት ያመጣ ልዩ የአካል ብቃት እንቅስቃሴ በነፃ እየሰጠ ይገኛል። ባለፉት አስር ዓመታት ደግሞ ይህን በማስቀጠል በዘንድሮ ብቻ አሁን በተጀመረው ዘጠነኛው ዙር ማለት ነው ሁለት ሺህ ሰዎች በወዳጅነት ፓርክ በነፃ የዚህ ስፖርት ተጠቃሚ የሆነው ትልቅ በራሳቸው ላይ ስፍረታቸውን በመቀነስ የተሻለ ተክለ ቁመና እንዲኖራቸው አድጓል። በአጠቃላይ የዚህ ሁሉ ሀሳብ ከማመንጨት ጀምሮ በብዙ ነገር እንደወጣት ለሀገር በኩሉን አስተዋጽኦ በማበርከት ማህበራዊ ኃላፊነቱን እየተወጣ ያለው ማስተር ቢሮክ ነው። እስከን ጊዜ ማስተር ብዙ ነገር እንደ መግቢያ ትንሽ ነገር ነው የምናገረው። የአምስት ኪሎ ሜትር ነው እንግዲህ ቦታው። መጀመሪያው በአጠቃላይ ያሉ ነገሮች ምንድን ናቸው የሚለውን በአጠቃላይ መረጃዎች ይኖሩናል። በተለያየ ዘርፍ ምታቋቸው ሰዎች ማከላችላሉ። ያው ማስተር ቢሮክ አለ እጅግ የምናከብረው እግር ኳስ ተጫዋች የዚህ ፕሮጀክት አካል ነው። ዓለም አቀፍ በከተማችን አዲስ አበባ በዚህ በዌርነስ ላይ ወጣቶችን በማሰልጠን የሚታወቅ ነው። ኢንተርቴንመንቱ ላይ ባለፉት ረጅም ዓመታት እኔ ያለው እ ስለዚህ በቀጥታ ወደ መግለጫችን ነው የምናልፈው። ታላቁ የኢትዮጵያ ሃኪ ፕሮግራም አዘጋጅ ብዙ ነገር እንግዲህ ብዙ ዋጋ ተከፍሎ የመጀመሪያውን በማዘጋጀት ትልቅ ስራ እየሰራ ያለ ነው። ሰውን እሱ አጠቃላይ ያደርገናል ማለት ነው። ያው የምታልኩት ሀገራችን ላይ ብዙ ስፖርታዊ መዝናኛዎች ብዙ የሆነው እና ሃይኪንግን ከ2007 ጀምሮ በቲም ወይም ደግሞ በጂምናዚየማችን ሜምበሮች ኖታ ነበረን በአነስተኛ ቁጥር። ከዛ አሁን የዚህ የጀግናት ምድር ፕሮጀክት ከጀመርን በኋላ በአመት 10000 ሰዎች ለማሰልጠን አስበን የመጀመሪያዎቹን 1000 ሰዎች ካስጀመርን በኋላ እነሱ ይዘን ሃይኪንግ ወጣን። ሰው እነሱ ይዘን ስንወጣ በጣም ደስተኞች ነበሩ። ቁጥሩንም በተወሰነ ደረጃ ማለች ማድረግ ችለን ስለነበረ ይሄንን ለምን በየሶስት ወሩ እንደ ሀገር አናዘጋጀውም? ኖርማሊ ሰው ሃይኪንግ ይወጣል እንጂ ውድድር እና ውድድር ብናደርገው ደግሞ ብዙ ሰው ይሳተፋል። ውድድር ብቻ ሳይሆን ደግሞ ፌስቲቫል እናደርገው ብለን አሰብ ሰው ቢያንስ ሙሉ ቀን የሚወስድ የሀይኪንግ ውድድርና ብዙ የተለያዩ መዝናኛዎች ያሉት ፌስቲቫል አድርገናል ማለት ነው። ሌላውም በጥያቄ እመለስበት አለው። ሀይኪንጉ የሚወስደው አምስት ኪሎ ሜትር ነው። ከአምስት ኪሎ ሜትር ካለቀ በኋላ ጦጦ ፓርክ ውስጥ የተለያዩ መዝናኛዎች አሉ። እነሱን ከሀያ አምስት ከሀምሳ ፐርሰንት በቅናሽ ነዋሪው ወይም ደግሞ የዚህ ሃይኪንግ ተሳታፊ መጠቀም ይችላል ሃይኪንጉ እንዳለቀ አፊ ቲያትሮቹ ላይ ስታንዳፕ ኮሜዲዎች አሉ የጫካ ሲኒማ አለ የተለያዩ መዝናኛዎች አሉ እያንዳንዱን በኋላ መመለስ ይችላለን በጥያቄ ሚያዝያ 23 ፕሮግራሙን ቤዴ ማለት ነው። እንደምታውቁት ሰው ብዙ ሰው የእረፍት ቀን ነው። ያንን ታሳቢ አድርገን ሚያዚያ 23 አድርገናል። እስከ 10000 ሰው ድረስ ይሳተፍበታል ተብሎ ይጠበቃል። አጠቃላይ በዚህ በኢትዮጵያ የመጀመሪያው ታላቁ ሃይኪንግ ውድድርና ፌስቲቫል ላይ ማለት ነው ዳጎስ ያለ የገንዘብ ሽልማት በወንድም በሴትም ለሚያሸንፉ ሰዎች ተዘጋጅቷል። ስፔስፊክ ቦታው ቁስቋም ማርያም ቤተክርስቲያን ጋር እዛ አደባባይ ጋር ይጀምራል፣ ሰ ቀጥታ ወደ እንጦጦ ፓርክ ማለት ነው የሚሆነው። አምስት ኪሎ ሜትር ከበር የሚያደርግ ነው። በልጆች መካከል የሚደረግ ያው ውድድር ይኖራል፣ ሽልማት የሚያስገኝ በታዋቂ ሰዎች መካከል የሚደረግ ሌላ ውድድር አለ። አምባሳደሮች በታዋቂ ሰዎች እንደዚህ ከፋፍለን ብዙዎችን ለማበረታታት እንደዚሁ ከአንድ እስከ ሶስት ለሚወጡ ሰዎች ሽልማት ያዘጋጀንበት ነው። ቪዚብሊ ቲሸርት ከአምስት መቶ ብር ቀርቧል። ዋናው ትጥቃምራሽ ነው የፕሮግራም በተለይ ቲሸርቶችን በማቅረብ የቲሸርቱን ዋጋ ብቻ ከበር እንዲያደርግ በሚል በጣም በትንሽ ብር የሀይኪንግ ውድድሩን ለማስጀመር ኦልሬዲ ዲን አድርገን ቲሸርቶች በመሸጥ ላይ ነው የሚገኙት። ተራራዊ መውጣት ልምድ ያላቸው ሰዎች እንደ አንድ የቱሪዝም ዘርፍ በዚህ ውስጥ እንዲሳተፉ ነው ዋና አለማችን ሁሌ ሀገራችን ጋራ ሸንተረርሽ ብለን ከምንዘፍንባት በተቃራኒው ደግሞ በጦርነት ብዙ ተራሮችን ከመጠቀም ይልቅ ቱሪዝም ማድረግ የተሻለ ጥሩ የመዝናኛ አማራጭ እንዲሆን በማሰብ ነው። በአዲስ አበባ ዙሪያ ላይ ስንፈልግ ያገኘ ነው። ለጊዜው እንጦጦ ነው። ያንን የእንጦጦ ዳገት በሀይኪንግ ሁኔታ ትልቅ ታላቁ ሩጫ ሊሆን የሚችል በየ እንግዲህ ውሳኔ አልተሰጠበትም። በየሶስት ወሩ ታስቧል። በተጨማሪም በሚ በስድስት ወር ሊሆን ይችላል እና የሰውን ፍላጎት እያየን የቱሪስቶቻችንን በተለይ በውጭ ሀገር የሚመጡ ብዙ ካልቸራቸው ያደረጉ ሰዎች አሉ። ተራራ መውጣትን ሰው ምንድን ነው የምናደርገው? ካልቸር ማድረግ የቱሪዝም አንዱ የአዲስ አበባ ምንጭ እንዲሆን ማድረግ ትልቁ የዚህ ፕሮጀክት ዓላማ ነው ሰዎች ጤናቸውን እንዲጠብቁ ስፖርታዊ እንቅስቃሴ አካል ነው። ሃይኪንግ እና አዲስ የስፖርት ዘርፎ ነው። የመዝናኛ አማራጭ እንዲሆን ያሰብ ነው። አጠቃላይ ይሄም ይመስላል። ኦኬ፣ ምን ምን መዝናኛዎች አሉት? ሰው ተራራ ብቻ አይወጣም። በየኪሎ ሜትሮ ልዩነት አዳዲስ ነገሮች አሉ። ነው እንኳን ደህና መጣችሁ። በየኪሎ ሜትሩ በደምብ ነው ኢንተርቴር የምናደርጋችሁ። ሀሳቡ በጣም ትልቅ ስለሆነ ከጀግና ጋር መዋል መርጠን ነው በዚህ ዝግጅት ላይ እራሳችንን ያሳተፍን። ለዚህ ትልቅ ሀሳብም እንደ ተቋም ሪኩዌስት ያቀረብን እኛንና ተወዛዋዦች በእያንዳንዱ አንዳንዱ ኪሎ ሜትሮች አሉ። በየአንዳንዱ ኪሎ ሜትር ደግሞ የዲጄ ቡዛ አለ። ብዙ ኢንተርቴንቶች አሉ። ፈጣሪ ለዛ ቀን ያደርሳል። አመሰግናለሁ። ይሄ እንግዲህ ያው በዚህ ሃይኪንግ ወደ ላይ ብዙ ነገር እንጠብቃለን። የመጀመሪያ ምንድን መሆኑን እንደ ስፖርተኛ በእግር ኳሱ ዓለም ላይ ብዙ የቆየሁት ያው ግን ተራራን የመውጣት እንትናችን ከዜናችን ጀመረ ነበረ። በናሽናል በክለብም እንደዚሁ የምናደርገው ነበረ፣ እና አሁን ደግሞ በእንደዚህ በመዝናናትና እያንዳንዳችን በምናደርገው ፉክክር ላይ ስፔሻ ደግሞ ፊልማቱ ስላለ ደሞ ስለስለ ሻምፒዮን ስለነበርኩ ማለት ነው

ሻነር ምን ሊያሳስባችሁ ለማለት ዳግ ከመኪና አቆመ ጀምሮ ከታች ከስላሴ ቤተክርስቲያን እስከ ቁስቋ ድረስ ምቹ የመኪና ቦታ አለ። ቪ አይ ፒ ጀምሮ ማለት ነው። መኪናችሁ ይዛችሁ መታችሁ ልጆቻችሁን በአስተካክል ተቀበለው ውስጥ እናንተ ሄዳችሁ ልጆቻችሁ ደግሞ የራሳቸውን ጨዋታ ተጫወቱ። ይህ ጠብቋቸውንና ከሰላም አኳያ ተዘጋጅተንበታል እንግዲህ ጦሪ ሆነ ደስ የሚል ቤተሰባዊ የሃይኪንግ ፕሮግራምና ፌስቲቫል። ከዛ በመቀጠል ይህ ፕሮግራም ሊቆም አይደለም። ክልሎች እየተወጣ እየሰራ ለየት ያለ ፕሮጀክት ቤተሰቦች ጠንክረን አንድ እዲታላቁ የኢትዮጵያ የትራራ ጊዞ ለመጀመሪያ ጊዜ ማኖት ሚያስችለም እንደተባለው በጣም ብዙ ያላቸው ሰዎች ናቸው። እዚህ ፕሮግራም ላይ እኔ ለመጀመሪያ ጊዜ ነው ተሳታፊም እና በጣም ደስ የሚል ጊዜ እንደሚሆን ከዚህ በፊት የነበራቸውን ቪዲዮዎች በፊት የነበራቸውን ልምዶች ብዙዎች ልጆቻቸውን ይዘው መጥተው ራሳቸውን መጥተው ከማህበራዊ ጉዳይ አንጻር ሰዎች የሚገናኙበት እንደገና ደግሞ ጤናቸውን ሊጠብቁ የሚችሉበት አይነት ሲስተም ነው ያለው። ሀይኪንጉ ብቻ ሳይሆን ከመዝናኛው አንጻር ቁም ነገርም ይኖረዋል ውስጡ። መታቸውን ምትታደሙ ቀድማችሁ የተመዘገባችሁ አሁን ደግሞ ደግሞ ሸርቱ ሳያልቅ በጊዜ በትምህርቱ አሪፍ ጊዜ ታሳልፋለች እላለሁ። እጅግ በጣም ደስ የሚል ሀሳብ ነው። በማስታወቂያ እና በመዝናኛው ዘርፍ ላይ ከማሰር ሄጋ ብሬ የሰራ ወይ ነው ንቁ ብርቱ ጀግና ዜጋ ማፍራት ነው ሀሳቡ እና ቁም ነገር አለው ሀሳቡ ውስጥ ያስፈልገናል። እንደዚህ አይነት የመዝናኛ አማራጮች ብዙ የሉ ነው። ሀይኪንግም ሲባል ከዚህ በፊት የተለመደው ከከተማ ወጥተን ብዙ ኪሎ ሜትሮች ናል ማርጠ ሄደ ነው። ይሄኛው ደግሞ በጣም ከስራችን ጋር ወይም ደግሞ ቀናችንን ለማስተካከል ምቹ ነው። እዚ ከተማ ውስጥ ስለሚሆን ብዙ ጊዜና ሰዓት አይወስድም። መጥቶ ቢታደም ቆንጆ ጊዜ ያተርፋሉ። ብዙ የሀገራችን የተለያዩ ዘርፍ ላይ ያሉ ሰዎች ይታደማሉ። እንግዲህ እዚህ ያላችሁ ሰዎች አብዛኞቻችሁ ቲሸርቱን እንደገዛችሁ ና አብራችሁን እንዳላችሁ አሳውቃችሁና እስኪ ከናንተ ጋር ነው የሚለው የታለ እስኪ በጭብጨባ አመሰግናለን የሚዲያ ጋኖቻችን ሁላችሁ አመሰግናለን። እዚህ ሁኔታ ገባችሁ። በቀጣ ያለውን ነገር ደግሞ ሰማ ትንሽ እሱን ትንሽ የዚህ ከስፖርት ተመሳሳይ ነገሮችን ከራሳችንን ከምንፈትንበት ማሻገር መዝናኛ ያለው ብለናል። ሌላ በጣም በደንብ የምንሰራበት ደግሞ የዚህ የሃይኪንግ ሞቶ ወይም ደግሞ መሪ ቃል ብለን የያዝ ነው፣ ክብር ፍቅር፣ ክብር ለኢትዮጵያ የሚል ነው እና እንዳነሱት አዲስ አበባ ላይ ብቻ የሚቆም ሃይኪንግ አይደለም ፈጣሪ በረዳን መጠን በየሶስት ወር ለማድረግ ነው ያሰብነው። በጣም ትካለብ ግን በአመት ሁለት ጊዜ እናደርገዋለን። አዲስ አበባ ላይ ሲደረግ መቀሌ ላይ ይደረጋል። አዲስ አበባ ላይ ሲደረግ ሱማሌ ላይ ይደረጋል። በሁሉም የሀገራችን ክፍሎች ላይ በአንድ ቀን ሃይኪንጉን እናስኬዳለን። አብዛኛዎቹ የመረጥናቸው ሙዚቃዎች በመንገድ ላይ የምንጠቀማቸው የሀገር ፍቅርን የሚያነሱ የሀገር መውደድን የተለያዩ ሀገራዊ ሙዚቃዎች ናቸውና ከጓደኞች ጋር በደምብ መክረንበታል፣ አስበንበታል። መከባበር አሁን ሀገራችን ላይ ያለው የሚታየው ነገር አንዳችን ከአንዳችን ጋር በሃይማኖት በብሄር እንደዚህ አይነት ግጭቶች አሉና ግጭቶችን በጣም የሚያባብሱ ሰዎች በቲክቶክ አንዱን ብሄር አንዱ ብሄር የሚሰሩ ስደቡልን ሳይባሉ ወክለናል ብሎ የሚሰሩ ሰው የሚሰሩ ካሉ ደግሞ ይሄ አንድነቱን ህብረቱን የሚያላሉ ሰዎች አሉ እኛ ሌላው ደግሞ አንድነትና ህብረቱን የሚያጠብቅ የሚያቀራርብ የሚያዋድድ ስራ መሰራት አለበት ብለን ስለምናስብ እዚህ የሃይኪንግ ፕሮግራም ላይ እንከባበር እንዋደድ ከዛ እናብር በርን የተሻለች ኢትዮጵያን ማየት እንችላለን ብለን እናምናለን። ፕሮግራሙ በማስተር የሎም ዘጠና ቀናት ሁለንተናዊ ለውጥ ማዕከል ና አዲስ አበባ ወጣቶች ና ስፖርት ቢሮ ትብብር በጋራ በብዙ ነገር ያዋግ ዞን ያለው ሌሎች ተቋማት የደገፉ ተቋማት ስፖንሰር ያደረጉ ተቋማት በጣም ብዙዎች አሉ። እንደ መጀመሪያ እንግዲህ ብዙ ዋጋ መክፈል አለ ሰው ዋጋ ተከፍሎ ነው ይህ ትልቅ ዝግጅት እንደ ሀገር የሚጀመረው ከዚህ በኋላ ግን በየጊዜው እየደመቀ የተሻለ ያው ብዙ ጊዜ እንደምንለው እየሰራን እየታረምን እንሰራለን እየሰራን ደግሞ እየታረምን እንደዚሁ በሪቨርስ እያደረግን እንሄዳለን የሚለው ትልቅ ዓላማ ነው ሌላው በዕለቱም ጌርጌሴኖን እዛው ከሙስቋ እስከ አንጦጦ ባለው መካከል ያለ አንድ የአሮሞ ማን መርጃ ማካከል ነው። ሰው እሱ ያሰባሰብናቸው ልብሶች በእለቱ የሚመጡ ሰዎች ይዟቸው የሚመጡ አልባሳት አሉ። ሰው እሱን እዛው ዶኔት እናደርጋለን ማለት ነው አጠቃላይ። እሺ ከአስር ዓመት በታች ለሚመጡ ህፃናት በነፃ ነው ሀይኪንጉ ያለ ቲሸርት በዛው መሳተፍ የሚችሉበት ትልቅ እድል ተመቻችቷል። ሰው ልጆች አዲስ የዚህ የተራራ መውጣት ጉዞን ከወዲሁ እንዲ ለማመዱት ወደፊት እነሱም ደግሞ ከፍ እያሉ ሲሄዱ ትልቅ ሀገራችን ውስጥ ተራራ መውጣትን ካልቸር የሚያደርግ ትውልድ ለመፍጠር ከአስር ዓመት በታች ሆኑ በዚህ ፌስቲቫል ላይ በነፃ እንዲሳተፉ ነው የምናደርገው አጠቃላይ በብዙ ማህበራዊ ሚዲያዎች ውስጥ እንዳያችሁት ብዙ ታዋቂ ሰዎች ይህን ሀሳብ ደግፈው ከጎናችን ቆመዋል። እንደ ኮሚቴም እንደ የዚህ ቦርድ አካል በመሆንም ያው እነሱን ጨምሮ በጣም ብዙዎችም ከእኛ ጋር አሉ። ሰው በደንብ ሚዲያም እናንተን በደንብ ይዘን ነው በጋራ እየሰራ ያለ ነው። ከዚህ በኋላ የታላቁ ሃይኪንግ የእኛ ብቻ ሳይሆን የእናንተ ጭምር ነው። ስለዚህ ይህንን ደግሞ በጋራ ወደ ህዝቡ በማድረስ ይህ ዝግጅት መካሄዱን በደንብ በሚዲያችን በመዘገብ ለብዙሀኑ ማድረስ ከእናንተ የሚጠበቅ ነገር ነው። በአጠቃላይ ይሄ ነው ያለው ነገር። ጥያቄዎች ካሉ እነሱን እንቀበልና ፕሮግራማችንን ወደ ማጠቃለያ ስለ ሽልማት ተነስቷል። ሽልማት ውድድሩ በወንድም በሴትም ነው የሚደረገው። የህፃናት ውድድር በዚህኛው ዙር አናደርግም። ያው እንደምታቁት ፕሮግራሙ ሰፊ ነው። ማኔጅ ከምናደርገው ውጭ ከሆነ ሊያስቸግር ስለሚችል የህፃናት ውድድር አይኖረን። ነገር ግን ከሃምሳ ዓመት በታች እና ከሃምሳ ዓመት በላይ በወንድና በሴት መካከል ውድድሮች ይኖራሉ። በአምባሳደሮች እና በታዋቂ ግለሰቦች መሀል ውድድሮች ይደረጋሉ። ሽልማት ለዚህ ለመጀመሪያው ሰላሳ ሀያ አስር ነው ያሰብነው። ወደፊት ግን እንጀምረዋለን ብለን እናስባለን። አሁን ግን ያበረታታል። ዝም ብሎ ሜዳሊያ ብቻ ሰጥተን ከምንመልስ ውድድርም ስለሆነ ሰላሳ አንደኛ ለወጣ ሁለተኛ ለወጣ ሀያ ሶስተኛ ለወጣ ደግሞ አስር ሺህ ብር እንሸልማለን ማለት ነው። ሌሎች ከዚህ ከሀይኪንግ ውድድር እንዳለ ቀደሞ የሚኖሩ ሲሪየስ የሆኑ የፊትነስ ውድድሮች አሉ፣ ፈን ያላቸው ውድድሮች አሉ። እሱ ላይ ስፖርታዊ ውድድር እንደመሆኑ መጠን የስፖርት ትጥቆችን የተለያዩ ስፖርት ትጥቆችን በእያንዳንዱ ውድድሮች ላይ ሽልማት እንሸልማለን ማለት ነው። ሌላው የተነሳው ጥያቄ የሕክምና ድጋፍ ነው። ያው ሁል ጊዜ እንደዚህ አይነት ውድድሮች ሲደረጉ አምቡላንሶች ይኖራሉ። ከአምቡላንሶች ጋር ደግሞ ነርሶች ይኖራሉ። እሱን ተዘጋጅተንበታል። ሌላ ስለ ቅድመ ዝግጅት የተነሳ ጥያቄ አለ። ትክክል ነው። ሃይኪንግ ነው፣ ትንሽ ከኖርማሉ ሩጫ ወይም ደግሞ ወግ ጫና ይኖረዋል። ከፍታ ስለምንወጣ ማለት ነው። እስካሁን እያደረግን ያለ ነው ይሄ ኦልሞስት። መጀመሪያ ልናደርግ ያሰብነው የካቲት ነው፣ ጥር 25 ነው። ከዛ የካቲት 30 መጣ ነው። የአፍሪካ ሕብረት ሰሚት ስለነበር ከዛ ደግሞ ጾም ስለነበር ወደዚ መጣ ነዋል። ከዛ ጀምሮ ተመዝጋቢዎች ከኛ ጋር ወዳጅነት ፓርክ መጥተው በስፖርት አካላዊ እንቅስቃሴ እንዲያደርጉ ሁሌ ነው ጥሪ የምናስተላልፈው። ከኛ ጋር እየሰሩ ያሉ አሉ። ከአሁን በኋላም ምን ማድረግ እንዳለባቸው ብሪፍ እናደረጋቸዋለን። ኖርማሊ ለውድድር የሚመጣ ሰው የአካል ብቃቱ ጥሩ የሆነ ሰው ነው ብለን እናስባለን። ኢንጆይ ለማድረግ ወይም ደግሞ ቀኑን በመዝናናት ለማሳለፍ የሚመጣ ሰው ያን ያህል እየሮጠ አይጓዝም ብለን ስለምናስብ፣ ነገር ግን ቅድመ ዝግጅት ያስፈልጋል። ቅድመ ዝግጅት እንዳልኳችሁ ከጥር ጀምሮ ከፍተኛ ጋር የሚሰሩ አሉ፣ በራሳቸው አካባቢ የሚሰሩ አሉ። አሁን በቀረው ጊዜ ላይ የተወሰነ እንቅስቃሴ እንዲያደርጉ ከዛ ከሃይኪንግ በኋላ ደግሞ እንዴት ሰውነታቸው ማፍታታት እንዳለባቸው ምክር ሀሳብ እንሰጣለን ማለት ነው። እሺ፣ ሌላው ጥያቄ ክልሎች ላይ የት የት ክልሎች ነው መቼ የታሰበው የሚል ነው። እንዳልኳችሁ ስራው ቀላል አይደለም። ትንሽ ኢቨንት ራሱ ሲዘጋጅ ብዙ ነገር ነው የሚጠይቀው። ቲም ማደራጀት ይፈልጋል። ሁሉም ክልሎች ላይ ነው የምናስበው በቀጣይ በሚኖረ በየሶስት ወሩ ያሰብነው፣ በዛ የሚሄድልን ከሆነ ሁሉም ክልሎች ላይ እናደርጋለን። በጣም ጊዜ የምንጣበቅ ከሆነ ደግሞ በደንብ ተዘጋጅተን ለመስጠት ወይ የስድስት ወሩ ልናደርግ ነው እንችላለን። ከዛ ግን አያልፍም ማለት ነው። ሌላ ከሀይሌ ታላቁ የሚለይበት ምንድን ነው የሚል ጥያቄ ተነስተዋል። ኖርማሊ ያው ይሄ ተራራ ላይ የሚሆን ነው። ሩጫ ብቻ አይደለም፣ ፌስቲቫልም ነው። ውድ ሃይኪንግ ብቻ አይደለም፣ ውድድር ብቻ አይደለም፣ ፌስቲቫሎችም አሉት። ለዚህኛው ጊዜ ነው የአንድ ቀን የምናደርገው። በቀጣይ ግን ሁለት ቀን ነው የሚሆነው። ቅዳሜና እሑድን አስታክን ነው የምንሰጠው። ሰው ኤግዚቢሽኖች ይኖራሉ። እዚህ ፕሮግራም ላይ የተለያዩ ጤናን የሚጠብቁ ምግቦች ነው የሚቀርቡት። ኖርማሊ ሪከሜንድ ራሱ ስናደርግ አሁን ሰው ሲመጣ በዚህ ሃይኪንግ ላይ ማንኛውን ምግብ እንዲመገብ አንፈቅድም። አንድ ከኛ ሊካፈል የሚገባው ብለን የምናስበው ጤናማ አመጋገብ ዲቶክስ ይዞ ይመጣል፣ ፍራፍሬዎችን ይዞ ይመጣል። የሚመገበውን ነገር እንነግራለን ማለት ነው። ከሀይሌ ጋር ስታዩት ጠዋት ይጀምራል ሩጫው ሲያልቅ ያልቃል። ይሄ ግን ከዛ አንደኛ እንዳልኳችሁ ኢንተንሲቲውን ከባድ ዳገት ነው የሚወጣው። ሁለተኛ ሙሉ ቀን። ከዛም ባለፈ በሚቀጥለው ዙር ደግሞ ሁለት ቀን ነው የሚሆነው ፕሮግራም። ቲሸርቱ እንዴት እናገኛለን ለተባለው በቴሌብር ላይ የኛ የታላቁ የኢትዮጵያ ሃይኪንግ በሚል ቴሌብር ላይ አለ። ሌላ ደግሞ ቢሮ እየደወሉ አካውንት እየሸጥን ነው የምንገኘው። ሰው በቴሌብር እና በአካውንት ቲሸርቱ ማግኘት ይችላሉ። ቦታው ተመሳሳይ ነው ወይ የሚሆነው በቀጣይስ የሚል ጥያቄ ተነስቷል። በተቻለ መጠን ሰው እንዲዝናና ነው ከስፖርቱ ባሻገር ቤተሰቡን ይዞ ከቤተሰቡ ጋር ከጓደኞች ጋር መቶ እንዲዝናና ስለሆነ የምናስበው በተቻለ መጠን ለሃይኪንግ ወይም ለተራራ ጉዞ የሚመች ተራራ ከተገኘ መቀየር እንችላል። ካልሆነ ግን አማራጭ ከሌለ ግን ለምሳሌ አሁን አዲስ አበባ ላይ ያለን ሁለት ቦታ ነው። አንደኛው ጦጦ ነው። አንደኛው በዚህ አሁን የጫካ ፕሮጀክት ያለበት የካ ተራራ ሰው ባሉን ነው የምናደርገው ማለት ነው። ካለንበት ርቀን አይደለም ለአሁን ለምሳሌ መቀሌ ላይ ከሆነ መቀሌ ላይ ያለ ተራራ ነው። ወደፊት ተራራውን እኛ ስለምንጠቀመው የተለያዩ ተራራ ላይ ችግኝ ተከላል፣ ተራራው ውስጥ ያሉትን ጽዳት ለማጽዳት፣ አበቦችን ለመትከል እንደዚህ ነገር እናስባለን። እየሰፋ ስለሚሄድ እሱ ተደራሽ ናገው ያለን ማለት ነው። ምን ያህል ጊዜ ነው የሚወስደው? እንዳነሳሁት ሀይኪንጉ ቶሎ ፊት የሆነ ሰው ቶሎ ሊጨርሰው ይችላል። የአምስት ኪሎ ሜትር ነው ማክሲመም ሰላሳ ደቂቃ ሊወስድበት ይችላል። ከዛም በታች ሊገባ ይችላል። ነገር ግን ደግሞ ቀስ እያሉ የሚራመዱ ወይም የሚሄዱ ሰዎች ካሉ እስከ ሁለት ሰዓት ሊወስድ ይችላል። የልጆች ጉዳይ ተነስቷል። የልጆች ጉዳይ እንዳላችሁ ልጆች ከቤተሰብ ጋር አብረው መሄድ ይችላሉ። እያረፉ አብረው መሄድ ይችላሉ። ነገር ግን የማይመች ከሆነ ለምሳሌ እኔ መወዳደር ነው የምፈልገው ልጄም አብረው የሚመጣ የሚሉ ከሆነ ልጆችን ከታች በባስ ተቀብለን የልጆች ማቆያ አለ እዛ ጋር ወስደን የተጫወቱ እንዲጠብቁ እናደርጋለን ማለት ነው። ሌላ ሀይኪንግ የሚለው ቃል ቢስተካከል። ሎጓችን ላይ የሚለው የማይታችሁት ከሆነ የኢትዮጵያ በኢትዮጵያ ታላቁ የተራራ ጉዞ ውድድር ነው የሚለው። ሰው ግን ቶሎ ቶሎ እንዲገባው በለመደው ንግግር ብንናገር ይሻላል በሚል ነው እሱን እንወስዳለን ማለት ነው። የተራራ ጉዞ ውድድር እንለዋለን። ሌላው እዚህ ጋር ሳላነሳ የማላልፈው ይሄ ከቲሸርት የሚገኘው ገቢ በዓመት አስር ሺህ ሰዎች እናሰለጥናለን ብለን ነበር እና እነዚህ አስር ሺህ ሰዎች አንዳንድ ሰው በቆዳ ጫማም ይሰራል እኛ ጋር ማለት የሚጎሉ ብዙ ጉዳቶች አሉ። ቲሸርት የሌለዋል፣ የስፖርት ትጥቅ የሌለዋል። እና ይሄ ገቢ ቀጥታ የሚሆነው ይህ የጀና ትውልድ ፕሮጀክት የተራራው ጉዞ የጀና ትውልድ ፕሮጀክት አንዱ አካል ስለሆነ ለዚህ ለሚሰለጥኑት ሰልጣኞች ነው ገቢውን የምናደርገው ማለት ነው። አብዛኛው ነገር ተመልሷል ብዬ አስባለሁ። በዋናነት ሁሌ መጀመር ያው ትልቅ ነገር ነው። በቃ ኢትዮጵያ ውስጥ ታላቁ የተራራ ጉዞ ውድድር እና ፌስቲቫል በዚህ መንገድ በ23 ይጀመራል። ከዚህ በኋላ ባለው ሂደት ደግሞ ሁላችንም የተሻለ ሀገር ውስጥ ጥሩ ብዙዎችን ትኩረት የሚስብ ብዙዎች አዲስ የመዝናኛ አማራጭ አዲስ አበባ እንደ ስሟ ብዙ የቱሪዝም አካባቢዎች ለመፍጠር የሚደረግ ነገር አለ። እንደ መንግስትም በመንግስት ደግሞ የዚህ የስፖርታዊ እንቅስቃሴዎች በጣም ትልቅ አቅጣጫዎች ተቀምጠው እየተሰሩ ነው ያሉት በወጣቶች እና ስፖርት ቢሮ። እሱን የሚደግፍ ነው ይሄ ትልቁ የሃይኪንግ ውድድር ማለት ነው እና ብዙዎች የሚዝናኑበት ጤናቸውን ለመጠበቅ ጥሩ እውቀት የሚያገኙበት ትልቅ አዲስ ካልቸር ለመፍጠር የታሰበ ነው። ስለዚህ ከቻላችሁ ሁላችሁ እንድትገኙ ያው እኔም ታስተላልፋለሁ። ሰው ከዛሬ ጀምሮ እንግዲህ በሁላችሁ የመገናኛ ብዙኃን አማራጮች ይህ ውድድር መካሄዱን አሁን ካገኛችሁት ግንዛቤ በመነሳት ዜናዎች፣ ፕሮግራሞችና ሌሎችም አርቲክሎችን በመጻፍ ማጋራት ትችላላችሁ። እንግዲህ አጠቃላይ ያለው ነገር ይህን ይመስላል። ስለነበረ ጊዜ እስካሁን ታግሳችሁን ስለቆያችሁ ወዳጆቼን ጋዜጠኞች አክብራችሁን የመጣችሁትን ሁሉ በዚህ በሃይኪንግ ውድድርና ፌስቲቫል እንዲሁም በዚህ በማስተር ሄዶ ስጠና ቀናት ወይነት ስም እጅግ አድርጌ አመሰግናለሁ።